በአስር ሺዎች የሚቆጠሩ የኢትዮጵያ ምርኮኛ ወታደሮችን እናሳያቸዋለን። ከነሱ ቃላትም ትሰማላችሁ። ያ አሁን ላለው ትውልድ፣ አሁን ላሉት የጦር መሪዎች፣ አሁን ላለው መንግስት ትምህርት ይሆናል ብዬ ገምታለሁ። ከተማሩበት መማር ካልፈለጉ ግን አማርኛ ምንድን ነው የሚለው ምከረው ምከረው፣ እንቢ ካለ መከራ የምከረው ነውና ነገሮችን በምን እንደሚፈቱ ወቅት ጠብቀን ሲፈቱ እናያለን። ይህን ነገር እንመልከት። እድሜ የተ አ እድሜ 29 የተወለድኩበት ቦታ ሸዋ ክፍለ ሀገር ነው። የተማረኩበት ምስራቃዊ ሳህል አልጌና። እኔ በበኩሌ ስለ ኤርትራ ማውቀው ጉዳይ ቢኖር ብዙ ሰፋ ባለ ሁኔታ ለማወቅ አገራችን ለአረብ ልትሸጥ ነው በሚባል ሁኔታ ነው። ኤርትራ ኢትዮጵያናትና ልትገነጠል ነው በሚል ሁኔታ ነው። ሰፋ ቫይለንትን ማቆም ጉዳይ ነው። ምክንያቱም አሁን በፊት በፖለቲካ ላይ እንደሚሰጥ ሁሉ ካገኘቸው አርሯቸዋል የሚል ቅስ ፕሮፓጋንዳ ስለነበረ በዚህ ጊዜ እምነት አልነበረን። እኛ እዚህ እስከዚህ ድረስ እንደርሳለን ብለን እዚህ ላይ ብዙም ባላቅም፣ ከዚህ እንደሄድኩ እርግጥ እንደሚያሰልፈኝ ነው የተማመናለሁ። ነገር ግን ከዚህ ያን መፍትሔ እስኪገኝ ድረስ ባለሁበት እቆያለሁ፣ ወይም ደግሞ ሀገሬ ካሉ ድርጅቶች ጋር እታገላለሁ። ደርግ እኛን ብቻ ሳይሆን ከዚህ ቀደም የነበሩትን ሶስት ሺህ ኢትዮጵያን ምርኮኞች ክዷል። በእርግጥ እዚህ ያለው ሰራዊት የተማረከው የደርግን አላማውን ለማድረግ ተሰልፎ ነው እንጂ ሌላ በልማት ላይ ወይም ቤተሰቡ ሊጠቅሙ ብሎ አደለም የተማረከው። በዚህ አይነት እኛ ብሎ ክዶናል እና እኛም በመካዱ ምናልባት እኛም ብቻ ሳይሆን አጠቃላይ የኢትዮጵያን ሰፊ ህዝብ ለጥቅሙ አሰልፏል።

ለአረብ ልትሸጥ ነው። ኢትዮጵያ አካል የሆነችው ኤርትራ ልትገነጠል ነው። አሁን ደግሞ የባህር በር አሳጡን። በኢኮኖሚ ልንወድቅ ነው። ህልውናችን ሊጠፋ ነው ያለው ቀስቀሳ ነው። ትናንት የነበረውም ዛሬም ያለው ምርኮኞቹን የከዳ መንግሥት ነው ኢትዮጵያ ውስጥ የነበረው። ከኒሱ እንደምትረዱ ከአስር ሺህ በላይ የሚቆጠሩ ኢትዮጵያን ምርኮኞች እዛ እያሉ የኢትዮጵያ መንግስት እንኳን ምርኮኛ እንዳለው እና በኤርትራ ውስጥ ጦርነት እንደሚካሄድም አላመንም። ይክድ ነበረ ይክድ ነበረ። ምንድን ነው መፍትሄ ሊያመጣ የሚችለው? ይህን ያመጣሁት ጦርነት ሊያስከትል የሚችለውን አስከፊ ነገሮች ለማሳየት ነው። በከፍተኛ ደረጃ ላይ በመኮንነት ደረጃ ላይ ያሉት ኮሎኔሎች፣ ጀነራሎች ይም ደግሞ ፓይለቶች የነሱ ስም ብቻ ነው የነገረ የነበረ። ሌላው ግን ቤቱ ቁጥሩ ምን ያህሉ የት እንዳለና የት እንደገባ የማያውቀው ቤተሰቡ፣ እዛ አካባቢ ላይ ተቀብሮ የቀረውም አለ። ያንን ነገሮች እንደ ማስግሬቭ ሆኖ በቆፈሩት ምሽግ ውስጥ ብቻ እንዳለ በግሬደር የተቀበሩ በብዙ ሺህ የሚቆጠሩ ሰዎች አሉ። የእነሱን ሬሳና ያንን ፒክቸር ማምጣት አልፈልግም። በህግም አንዳንድ ነገሮች የሚፈቅድልኝ አይደለም። ያም አለ አስፈላጊ ከሆነ በዩቱቦች በፌስቡክ ላይ ለቀዋለሁ። ይሄ ማለት ትናንትና የተደረገ ነው ዛሬ አይደለም የሚል አንዳንድ ሰዎች አይቻሉ። እዚህም አንድ ወንድማችንም እንደዛ እያለ ጻፈ ነው። ኢዝ ሴከን ታይም አትፍራ። እንደውም እንደዛ ያልከው ሰው ትናንትናና ዛሬ የተለያዩበትን መንገድ ማይክ ይዘህ ብታስረዳኝ በጣም ደስ ይለኛል። ሊያስረዳኝ የሚችልና ሊያስተምረኝ የሚችል ሰው ካለ ፈቃደኛ ነኝ ለመማር ክፍት ነው አንጎሌ። እድል ሰጥቼው ሊነግረኝ ይችላል። መጥተህ ልትሳደብ በዛ በዚ ልታፋጠት ከሆነ ነው አይኖርም። ነገር ግን ይሄ ነገር አለመሆኑን በማስረጃ የምታስረዳኝ ከሆነ ወይ ደግሞ አሁን ያለው ሁኔታ ከዛ የተለየ ነው የሚባለውን ነገር ልትለይል እንችላለን። በዛን ጊዜ በደርግ ጊዜ የነበረው የኢትዮጵያ ሚሊተሪ ሁኔታና አሁን ያለው የሚለይበት በአንድ ነገር ብቻ ነው። እሱም አሁን ያለው ሚሊትሪ ድሮን ስላለው። ድሮን በአገራት ጦርነት ውስጥ ትልቅ ውጤት የሚያመጣ ቢሆን ኖሮ የራሽያ እና የዩክሬን ጦርነት ድሮ በተገባደደ ነበር። ድሮን ትልቅ ለውጥ የሚያመጣ ቢሆን ኖሮ የአሜሪካ መንግሥት ሁሲዎችን ድሮ በደመሰሳቸው ነበር። ድሮን ትልቅ ለውጥ የሚያመጣ ቢሆን ኖሮ ሙሉ በሙሉ የእስራኤል ጦርነት ድሮ ድሮ ድሮ በተገባደደ ነበር። የመሳሪያ ብዛትና የተደጋገመ ጦርነት ማካሄድ ድልን አያቀዳጅም። ድልን እንድትቀዳጅ ቆራጥነት፣ አላማ፣ ለመስዋዕትነት መዘጋጀት እንጠይቃል። ይሄ በሌለበት ሁኔታ ድልን ማምጣት አይቻልም። ጠቅላላ ባለ መልኩ የባህር በር ባለቤትነት ይገባናል ተብሎ ከኢትዮጵያ የተነሳውን ጥያቄ እንዳለ ጥያቄውን ገደል ጨምሩት፣ መጠየቅ አትችሁም፣ የሚል አስተያየትም አይደለም ሰጥ ያለው። መጠየቅ ማቅረብ መብታቸው ነው፣ ችግር የለብኝም እዛ ላይ። ስታቀርብ ግን በሁኔታ ነው የምታቀርበው። ለማን ነው የምታቀርበው? ሕጋዊ የሆነ መብት ካለ ከሰዎች ጋር ሰጣ ገባና ከሀገራት ጋር ጦርነት በመግባት ሳይሆን ሕጋዊ በሆነ መልኩ መሄድ የሚገባ። ዓለምን የሚያስተዳድር ፕሮሰስ አለ። በዛ መልኩ መሄድ ይቻላል። ያንተ መሆኑን ማስረጃና መረጃዎች ከሌለህ ከጎረቤት ሀገሮችህ ጋር ይህንን ነገር በመተባበር ወይም እንደምትለው ሰጥቶ በመቀበል በለው በመግዛት በለው በመለወጥ በለው ዋደበር ደስ በዛን ነገር ደግሞ ምትልክ ከሆነ ሀገራቱን ትጠይቅና የነሱ ፍላጎትና እውቅና ሲሰጥህ ፕሮሰስ ልትገባ ትችላለ። ሉላውነቱን፣ መሬቱን፣ ሀገሩን፣ ባህሩን፣ አየሩን አልሰጥም ከሚለ ሀገር ጋር ግን ጦርነት ትገባለሁ ማለት ጅልነት ነው። ከጅልነትም አልፎ ዶክተር አብይ እንዳለው ጅላንፎነት ነው። እና ጅላንፎነቱ እሱ ላይ ደርሷል። ጅል ጅላ ጅል ጅላንፎ አይደለም ያለው እሱ ጅላንፎነቱ ላይ ደርሷል። ይሄ ነው። አቁ የኤርትራ ህዝ ሉላውነቱን ለመከላከል አቅም የሌለው የኤርትራ ህዝብ ዛሬ በቁጥር እዛ አካባቢ ላይ እንደሌለ አብዛኛው ኤርትራዊ ጥሎ እንደወጣ በስደት ላይ እንደሄደ ሊዋጋላት የሚችል ኃይል እንደሌለ ግማሾቹን ብድግሎ ፕሬዚደንት ኢሳያስ አፈወርቂን ፐርሰናሊ አሳሲኔት ብናደርገው ብንገለው፣ ከስልጣን ቢወርድ ወይም ደግሞ በተፈጥሮ ቢሞት ኤርትራ ውስጥ ለውጥ ይመጣል ብሎ የሚያስቡ ሰዎች አሉ። የኤርትራ ፖለቲካ እንደ ኢትዮጵያ ፖለቲካ በተወሰኑ ሰዎች አስተሳሰብና አይዲያ ላይ ብቻ ተሞርኩዞ የአንድ ብሔርን ብሔረሰብን ጥቅም በሚያስጠብቅ ደረጃ ላይ የተገነባ አይደለም። በሕዝቡ ፍላጎትና እምነት የተገነባ ፖለቲካ ነው የኤርትራ ውስጥ ያለው። ኢትዮጵያ ውስጥ ያለው ፖለቲካ ጅብ ሲጮህበት እንደሚበታተን የአህያ ስጋ ነው። እኛ ጋር ግን እንደ ጅብ ጮኸህ አይደለም ድሮንና፣ ታንክ፣ ሚሳይል ይዘህም ልታፈርስ የምትችለው አንድነት አይደለም ያለው ያን ሁሉ መቋቋምና ቻሌንጅ ማድረግ የሚችል አንድነት ነው ያለው። ኢትስ ዘ ሪያሊቲ እውነቱ ነው። ምክንያቱም አትሊስት ሰባና ሰማንያ ሚሊዮን የነበረ የኢትዮጵያ ህዝብ ነው ከአራት ሚሊዮን የማይሞላ ወይም ሶስት ሚሊዮን የማይሞላ ህዝብ ጋር ይዋጋ የነበረው። ህዝቡ ሁሉ አይደለም ይዋጋ የነበረው፣ ሜዳ ላይ የነበሩት ከመቶ ሺህ ከምናምን የማይበልጡ ተዋጊዎች ናቸው። ቢኮዝ ሙሉ በሙሉ ኤርትራ በኢትዮጵያ ቁጥጥር ስር በነበረችበት ወቅት ላይ፣ ዛሬ ሙሉ ኤርትራ በኤርትራን ስር ባለችበት ወቅትና እያንዳንዱ ኤርትራዊ ለነፃነቱና ለሀገሩ በሚታገልበት ወቅት ላይ ዓለም ውስጥ አሉ ከሚባሉ ሀገሮች የመጀመሪያዋ ወንዱም ሴቱም ለሀገሩ መስዋዕትነት ለመክፈል